እግዚአብሔር መንገድ ያደርጋል በሚል ዛሬ ከእግዚአብሔር ቃል አብረን እንካፈላለን። ሰላም ቅዱሳን፣ እንደምን ሰነበታችሁ? ሳምንቱን በመልካም እንዳሳለፋችሁ ተስፋ አደርጋለሁ። ይህ ከአሸናፊ እግዚአብሔር ቤተክርስቲያን ወይም ቪክቶሪየስ ጋድስ ቸርች እየተዘጋጀ የሚቀርብ ሳምንታ ዲቮሽናል መልዕክት ነው። የምሽቱ አየር አሁንም በቃ ቅስቅስ እንዳለ ነው እና ከመንደሩ ማዶ ባሉት ዛፎች ላይ ወፎች እንኳን አይነቃነቁም። ዮናስ በወንዙ ዳርቻ ላይ ተቀምጦ ከፀሐይ የፀሐይን መጥለቅ እየተመለከተ ያለውን የውሃ ጸጥታ የሚንጠባጠበውን ያደምጥ ነበረ። እሱ በአካባቢው ለጸጥታው ሲል አልነበረም የሄደው በልቡ ልቡ አሜን ልቡ ከብዶበት ነበረ በሳምንቱ መጀመሪያ ላይ ያደረገው ውሳኔ የተሳሳተ ነበር እና ጸጸት ውስጡ አለ የጠላት ድምፅ ከመቼውም ጊዜ በላይ አይሎ ወድቀሃል እንደገና መነሳት አችልም እያለ ይከሰው ነበረ መቼም እንደዚህ አይነት ሁኔታ ውስጥ አልፋችሁ ወይም ደግሞ እንደዚህ አይነት ሁኔታ ገጥሟቸው ያውቃል ብዬ አስባለሁ። ስህተት ለአፍታም እና በድንገት ውግዘት ልባችን ውስጥ ይገባ እንደ ጎርፍ ሆኖ ሲመጣ መቼም ዲያብሎስ ሁለት መሳሪያዎች አሉት፣ ፈተና ከዛም ክስ ነው። ፈተና ወይም ደግሞ ቴምፕቴሽን የምንለው ገና ከመጀመሪያው ከሰው ውድቀት ጀምሮ እየተጠቀመበት ቴክኒክ ነው እሱ ሰውን ለመጣል። እባቡ ሔዋንን በረቀቀ ማታለሉ እንዴት እንዳሳታት እናውቃል። በእርግጥ እግዚአብሔር እንዲህ ብሏልን ብሎ ነው ሲጀምር ዘፍጥረት ሶስት አንድ ላይ ከገነት ዛፍ ሁሉ ያለውን አትብሉ ብሏልን ነው እግዚአብሔር ከዚህ ክፉና ደግሮ ከማት የምታሳውቀውን ፍሬ እንጂ ሌላውን እግዚአብሔር አትብሎ አላለም፣ ብላ በዛች ጨዋታ ጀምሮ፣ እሱን ግን ከበላችሁ ትሞታላችሁ ተብለናል፣ ብላ ስትነግረው መጀመሪያ ፈተናው አይ ምንም አትሆኑም የሚል ነበር። ዳውት ነው ውስጡ። አይከተተው ጥሩ ነው ብትበሉት ጥሩ ነው የሚለው በኋላ ደግሞ አበላሽተሃል የሚለው ነገር ነው የሚመጣ የመጀመሪያው ኦ ጥሩ ነው የሚለው ነገር ነው። የጠላት ድምፅ እግዚአብሔር አታርግ ላለው ነገር አርግ ላው ለምን አታርገው ነው። አድርግ የተባለው ደግሞ አታድርግ ብሎ ማሳነፍ ነው ስራ። ዛሬ በግማሽ እውነት ውስጥ እኛንም እውነት መሰል ነገር ወይም ደግሞ እውነት ላይ ውሸትን እንደ መሀት አድርጎ አንድ እውነት የሚመስል ነገር ጣል አርጎ ነው የሚፈትነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ጌታ ኢየሱስ ክርስቶስ ሲናገር፣ ሌባ አለ። ሌባ የሚለው ሰይጣንን ነው። ከአኳያ አሰራሩ ስራው ሌባ ሳይታወቅበት ነው መጥቶ የሚሰርቀው። ልክ እንደዛው ሊሰርቅ ሊያርድ ሊያጠፋ በቀር አይመጣም አለ። እኔ ግን ህይወት እንዲሆንላችሁ፣ እንዲበዛላችሁ መጣሁ አለ። ዲያብሎስ ሌባ የተባለው ሰላምን ይሰርቃል፣ ህልምን ይገድላል፣ ተስፋን ያጠፋል። ምንም የማይሰርቀው ነገር የለም። ግን ትልቁ ነገር ቃሉን ይሰርቃል ከሰዎች ቃሉን ደግሞ። ከሰረቅና ከሰው ልብ ውስጥ ቃል ከሌለ፣ ከዛ የትኛውንም ነገር ለመስረቅ ራይ ታገኘ ማለት ነው። ምክንያቱም ኢየሱስ እንኳን ያሸነፈው ሰይጣንን እንዲህ ተብሎ ተጽፏል እያለ ነበረ ይመልስለት የነበረውስ በገጠመው ፈተናዎቹ ጊዜ በፈተና ጊዜ እንዳንወድቅ የሚያስችለን ነገር፣ ለዚህ ነው የእግዚአብሔር ቃል በሙላት ይኖርባቸው የሚለው። ክብር ላይ የሱስ ሲሆን ራእይ አስራ ሁለት አስር ላይ ሲናገር ስጠላት እንዴት እንዳሸነፍ ቀንና ሌሊት አምላካቸው ፊት የሚከሳቸው የወንድሞች ከሳሽ ይለዋል። የወንድሞች ከሳሽ እነሱ ግን በበጉ ደምና በምስክርነታቸው ቃል ድል ነሱት ይላል። ዚህ የኢየሱስ ደም ብቻ ነው ማሸነፊያ መንገዱ። ያለፈውን የትላንቱን ክስ ይዞ ሲመጣ፣ አጠፋ፣ አላረክም፣ አደረክ ለሚለው ነገር መልሱ ደሙ ነው። ክብር ለኢየሱስ። አንዳንድ ሰዎች የኋላ አንስ ያሳየ የፊቱን አሳየው ይላሉ። ወደፊት ብቻውን ሲኦል ውስጥ እንደሚጣል በገሃነም እሳት እንደሚቃጠል ፍርድን እንደሚቀበል ዲያብሎስ ይህን ያውቃል እኮ ትንሽ ጥቂት ጊዜ እንዳለው ይላል። አውቆ ኢየሱስ መምጠው በደጅ ስለሆነ ማለት ዓለምን ሁሉ ያሳተው የሚጣልበት ጊዜ ቀርቧል። አለፈውን ሲያሳየን ግን እኛም ያለፈውን የኢየሱስ ክርስቶስን የመስቀል ስራ ዛሬም ትኩስ ሆኖ የሚሰራውን ደም እናሳየዋለን። መቋቋም የማይችለው ደም ይሄ የእሱን ክስ የምናሸንፍበት ሰይጣን፣ ግን እግዚአብሔር መንገድን ሲያደርግ እንድናይ ነው። የሰይጣንን ክስ ማሸነፊያውን መንገድ የሰይጣንን ፈተና ማሸነፊያው መንገድ እግዚአብሔር አደረገ። ኢየሱስ ክርስቶስ እኔ እውነትም ሕይወትም መንገድም ነኝ አለ። ያንን መንገድ ነው የምናየው። ከዘፍጥረት መጀመሪያው ምራፍ ላይ ሄደን መጀመሪያዎቹን ታሪኮች ምራፍ አንድ ሁለት ሶስት ያንን በምንመለከትበት ጊዜ የሰይጣን መግባት በተለይ ምራፍ ሶስት ላይ እግዚአብሔር ደግሞ ከሴቱ የሚወለደው እሱ አናትን ይቀጠቅጣል ዘር የሴቱ ዘር ስለ ክርስቶስ ሲናገር መንገድ ነው ያደረገው። እነሱ ለራሳቸው አገልድመው የሚሸፍኑት ራሳቸውን ቅጠል አበጁ፣ እግዚአብሔር ግን ቁርበት አለበሳቸው። ማለት አንዴ ታረደ እንስሳ ነበር ማለት ነው፣ ምሳሌ ሆኖ። በኋላ እነሱም ይህንን መሥዋዕት ማቅረብ ሲጀምሩ፣ አቤል ነው እንግዲህ መጀመሪያ ለእግዚአብሔር የተመረጠውን ከበጎቹ መሥዋዕት አቀረበ። አሚን እግዚአብሔር በዛ ውስጥ ያለውን ይሄ የኃጢአት ስርየት የስርየት ስርዓቱን ሲገልጥላቸው እናያለን። አንድ ታሪክን ላሳያችሁ ከዚህ ሀሳብ ላይ ትንሽ ወጣ እንላን ግን፣ ያንን ሀሳብ ነው አሁን እግዚአብሔር መንገድ ያደርጋል የሚለውን ነገር እንድንይዝ ነው። በሁለት ነገሥት ምዕራፍ ስድስት ላይ የመጥረቢያ ጭንቅላት ሰምጦ፣ የመጥረቢያው ጭንቅላት ደግሞ በታምራት በውሃ ላይ ሲንሳፈፍ እናያለን። ከነቢያት ልጆች ነቢያት ልጆች የነበሩ ጊዜ ኤልሳን እኛ እዚህ ጠቦና ስ ሰፋ ያለ ቦታ ያስፈልገናል ብሎ አንዱን አካባቢ ያዙት እና የዛን ጊዜ ዛፍ እየቆረጡ ለቤት መስሪያ በሚያደርጉበት ጊዜ አንድም ሰው በዛን ወቅት ከጎረቤቱ መጥረቢያ ተዋሰ። መጥረቢያ በዛን ወቅት በጣም ውድ እቃ ነው። የብረት እቃዎች በጣም ኤክስፐንሲቭ ናቸው በዛን ጊዜ እና ይህ ሰው የተዋሰውን መጥረቢያ ወስዶ በጣም ኤክሳይትድ ነው፣ በጣም ደስተኛ ነው። ቤቶችን ለመስራት እየቆረጠ ያለ፣ ድንገት መጥረቢያው ጭንቅላት እንግዲህ፣ ምናልባት መጥረቢያው እጀታውና ጭንቅላቱ ራሱ በደንብ አልተገናኘ ሊሆን ይችላል፣ ላልቶ ሊሆን ይችላል፣ ማጥበቅ ሲገባ አላጠበቀ ሊሆን ይችላል። ብቻ አንድ ጊዜ ዛፉን ለመቁረጥ ሲዘነዝር፣ ምናልባት መጥረቢያው ጭንቅላት እየበረረ ሄደው ውሃ ውስጥ ቻው ብሏል። በኋላ ሰመጠ፣ አልታየው። ምናልባት የደፈረሰ ጭቃ የበዛ ውሃም ሊሆን ይችላል ዮርዳኖስ። ወዮ ጌታ ወይ ተበድሬው የውኮ ነው ያመጣውታለ ሁለት ነገሥት ስድስት አምስት ላይ ቁጭት ውስጥ ነው የገባው። በጣም ያንን ለመክፈል ምናልባት አቅሙም ላይችል ይሆናል ወዮ የሚያስብል ደረጃ ላይ የደረሰበት እንትን ውስጥ ነው የገባው። ምን አለበት ምናልባት ብዙ ጸጸት ሁሉ ሊመጣበት ይችላል። ቅድም እንዳልኳቸው መጀመሪያ ማጥበቅ በሚገባው ግን ግ ለምንም አይደለም እያለ ይለው ይሆናል። ቢ ውስጡ አጥብቀው ሰራው በደም የሚለውም ሊኖር ይችላል። ግን ኤኒዌይ ያንን በደንብ ስላልተጸፈልን አናቅም። ኤኒዌይ ግን አሁን ጸጸት ውስጥ ነው ያለ ግን ከጸጸቱ ባሻገር ወደ ኤልሳ ሄዶ ለመፍትሄ መጮሁ ጥሩ ነበረ። ይሄ ገና ጀማሪ ነብይ ነው። ስለዚህ ኤልሳ ያደረገው ኤክስፔሪየንስ ሊሆኑ ነብይ እንጨታ የት የወደቀው ነው ያለው። የት ነው የወደቀው? ዳና ውርደት ውስጥ ከመግባቱ ያነ አላሳሰበው። የቱ ጋር ነው ሴጣ የት ወደቀ ኤልታ እንጨት አንጡ አለና እንጨት ቆርጦ ጣለ። ከዛ በኋላ ብረቱ ተንሳፈፈ። ከውስጥ በደክ ብሎ ሲወጣ ከላይ ሲሆን ታምር ነው። የማይቻለው ነገር በእምነት የእምነትን ድምፅ ሰምቶ ሲታዘዝ እግዚአብሔር መንገድ አደረገ። መንገድ አደረገ እግዚአብሔር። እዚ በማይመስለው ሁኔታ ውስጥ አሁን ምን አይነት መንገድ ይኖራል ብለን እናስባለን። እግዚአብሔር አሁንም በፈተና ውስጥ መንገድ ያደርጋል። ልክ በኤደን፣ ልክ በዮርዳኖስ እንዳለ የቅዱሳን መጻሕፍት ታሪክ እግዚአብሔር መንገድ የሰራበት ታሪክ ነው። በጣም መጽሐፍ ቅዱስን ስናነብ ነው የምናገኘው። በቀይ ባህር ከኋላ ፈርዖን እያሳደዳቸው ሲመጣ ልውጥ ነው ሲል ህዝቡ ሁሉ በግብፅ መቃብር ጠፍቶ ነው እንዲያመጣ ሲል፣ እግዚአብሔር ግን ለሙሴ ተናገረው ህዝቡ ይሄዱ ዘንድ እንዲሄዱ ተናገራቸዋል። ውሃውን ከፈለና አሻገራቸው። አሚን። መንገድ በሌለ በማይመስልበት እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለ። በምድረ በዳ መናዘነበ አሚን። ከየት ነው ስጋ ስኬት እንበላለን? ድርጭቶች ልኮ ያንን ሰው ሙሴ እንኳ ማመን በተቸገረበት ጊዜ፣ በአንበሳ ጉድጓድ ውስጥ የአንበሳ አፍ ዘግቷል። በእስር ቤት ውስጥ የመሬት መንቀጥቀጥ አስነስቶ የታሰሩትን የእሱን ምስክሮች ነጻ አውጥቷል። በቀራንዮ እግዚአብሔር ልጁን ኢየሱስን በመስጠት መንገድ አደረገ። ፈተና ለክስም ለሁለቱም እግዚአብሔር መንገድን ሰጠን። ክብር ለኢየሱስ ሲሆ ለፈተናውን ነው። እዚህ ነው። አንደኛ ቆሮንቶስ 113 ልናገር ምን ይላል? 113 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባቸውም? የኔ ፈተናስ ለብቻው ነው እንዳደርጎ ነው። ነገር ግን ከፈተናው ጋር መውጫውን ደግሞ ያደርግላቸዋል ይላል። ክብር ለኢየሱስ ይሁን። አሁን ፈተና የሆነባቸውን ነገር እንድትወጡ እግዚአብሔር ያደርጋል። ክብር ለኢየሱስ ይሁን። ከፈተናው ጋር መውጫን ያደርጋል አለ እግዚአብሔር። ክብር ለኢየሱስ ይሁን። ምንድን ይሄ ፈተና ይሄ በቃ ፈተና ሆኖብኛል ያለውን ነገር ቃሉን እየላከ እግዚአብሔር እምነታችሁን በማነሳሳት በቃ ያንን ነገር ሰብራችሁ እንድትወጡ። ክብር ለኢየሱስ ይሁን። እግዚአብሔር ደግሞ አይሆነችላችሁም ክስም ለሚመጣው ክስ ሮሜ ስምንት ሰላሳ አንድ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር የሚኮንንስ ማን ነው? ስለ ኢየሱስ ሲናገር በአብ ቀኝ የሚማልልን እንኳን ሊከሰን የሚማልል ስለ እኛ ሲል በመስቀል ላይ የሞተው ክብር ለኢየሱስ። ያ የሰይጣንን ሳይለንስ የሚያደርግ ሃሌሉያ። አትወጣም የሚለኝን እወጣለሁ እለዋለሁ። እግዚአብሔር መንገድ ያደርጋል። ወንድሜ አንተ ምንድን ነው? እህቴ አንቺስ ምንድን ነው የገጠመሽ? የጤና ትግል ነው? የገንዘብ ኪሳራ ነው ምናልባትም አንድ ስህተት ውስጥ ተጸስተሽ ይሆናል ይሆናል አ መጀመሪያ ይህን ባላርን ይሄኛው ቢሆን ኖሮ የጠላት ድምፅ በጆሮ ውስጥ ከፍ ያለ ጊዜ ልክ እንደ ወጣቱ ነቢይ ለመደናገጥ ወይም ለመደበቅ ለመደበቅ ነው ለመደበቅ ትፈተኑ ይሆናል። ግን ይህን ዝማ ኢየሱስን ተመልከት። እርሱ መንገድ ነው። እሱ አንተን አይከስም። እንዲህ ለምን አረክ አይደለም የሚለው ሲል ልክ ኤልሳ እንዳረገው የት ነው ያስቀመጥከው ከሆነ ለምንድን ነው እንደዚህ ያረከው አይደለም ያለው። እርሱ ወደ ነበረበት ለመመለስ ዝግጁ ነው። ነገሩን ሁሉ ምሳሌ 4 16 ጻድቅ ሰባት ጊዜ ወድቃል ይነሳል ሚል ሃሌሉያ በመከራዊ ጊዜ አለ መዝሙር 186 ላይ እግዚአብሔርን ጠራሁት ወደ አምላኬም ጮኩ ከመቅደስም ቃሌን ሰማ። ሃሌሉያ! እግዚአብሔር ቃላችንን ይሰማል ከመቅደሱ። ያ የተንሳፈፈው መጥረቢያ ለእኛ ምልክታችን እግዚአብሔር ብረትን እንዲሳፈፍ ካስቻለ ነፍሳቸው ላይ ያለውን ጭንቀት ተንሳፍፎ እንዲሄድ ያደርገዋል። እግዚአብሔር ባህሮችን ከፍሎ የአንበሶችን አፍ ዝም ካሰኘ ደግሞ ድንጋዮችን ካንከባለለ እንዲሁም የሚገዳደራቸውን ተግዳሮት ያስወግደዋል። ሰይጣን ከዚህ በኋላ ለሚለው ነገር ውሸታም በሉት። በክሱ ውስጥ አትስጠሙ፣ በእምነት ቆሙ። እግዚአብሔር ላይ ናችሁን አድርጎ አይኖቼን ወደ ተራሮች አነሳለሁ፣ ረዳቴ ከወዴት ይመጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ነው። ክብር ለኢየሱስ ይሁን። ሜቢ ምናልባት በክሱ ውስጥም በፈተና ውስጥም መሆናችሁ ኢየሱስን ገና አላገኛችሁ ከሆነ ዛሬ የምትወስኑት ውሳኔ ኢየሱስ ሆይ ወደ ህይወቴ ግባ፣ ኃጢአቴን ሁሉ ይቅር በለኝ፣ ከክስም ከፈተናም ልታወጣኝ ስለመጣ አመሰግናለሁ ብላችሁ ተቀበሉት። እሱ ህይወታችሁን ይቀይራል። በሜሪላንድ አካባቢ ካላችሁ እሑድ እሑድ ኤሌቨን ኦክሎክ ፕሮግራም አለን። ቸርቻችን ጆይን አርጉን። በቅርቡ ኦንላይን ሚኒስትሪ ይኖረናል አምልኮ ይኖረናል፣ የጸሎት ጊዜ ይኖረናል። እግዚአብሔር ብዙ ነገሮችን ይሰራል ብዬ አምናለሁ። በህይወታቸው አስደናቂ ነገር ይሆናል። እግዚአብሔር ሆይ ስለ ቃልህ እች ጋር ግን እናመሰግናለን። ለፈተናም ለክሱም መንገድ ስላለ በፀፀት ውስጥ እንዳንሞት ነገሮችን ሁሉ ልትቀይር ዛሬም ውብ ልታደርግ እግዚአብሔርን ለሚወዱ እንደ አሳቡ ለተጠሩ ነገር ሁሉ ለበጎ ይደረጋል ተብሎ እንደተጻፈ ነገሩ ሁሉ ለበጎ ስለሚሆን እናመሰግናሃለን። እህቴን ባርክ፣ ወንድሜን ባርክ፣ ቢዝነሳቸውን ባርክ፣ የሚሰሩትን ስራ ባርክ። ያልጠበቁት በሮች ይከፈትላቸው በኢየሱስ ክርስቶስ ስም አንኳክቶ አንኳክተው ፈጽሞ ተዘግቶ የቀረ የመሰለ በር ሁሉ በኢየሱስ ስም ይከፈት። በናዝሬቱ በኢየሱስ ስም እግዚአብሔሮ እየሰሩ ያሉት ከማንኛውም ጌታዊ በሽታ ነጻ እንድታወጣቸው ከማንኛውም ሜዲኬሽን እግዚአብሔሮ በመንፈስ ቅዱስ አለ እግዚአብሔሮ የነ የተነሱ ሰውነት ሜታቦሊዝማቸው ሁሉ ኮንትሮል ይሆን ዘንድ በኢየሱስ ክርስቶስ ስም፣ የበሽታ ጉልበት፣ የዲፕሬሽን ኃይል በኢየሱስ ስም የተነቀለ ይሁን። እግዚአብሔር ሆይ በተአምራት እነሆ ወደ አዲስ ፋይናንሻል ሌቭል ውስጥ እንድታስገባቸው በጌታ በኢየሱስ ስም ጸልያለው። ልጆቻቸውን ባርክ፣ ቤተሰባቸውን ባርክ። እናመሰግናለን። ሳምንቱ ለእያንዳንዱ ሰው የድል ሳምንት ይሆን ዘንድ ጸልያለው በኢየሱስ ስም። አሜን እግዚአብሔር ይባርካችሁ በጸሎት ከእናንተ ጋር ነኝ መልካም ሳምንት እየተመኘሁላችሁ ይህንን አገልግሎት በጸሎታችሁም በገንዘባችሁ መደገፍ ተቀጥሉ ናበረታታችሁ ላበረታታችሁ እወዳለሁኝ ደህና ቆዩ